ዛሬ የሄሉን ቪዲዮ አይቼ በጣም የከፋኝነት ለመናገር በጣም ከምታስቡት በላይ በጣም ከፍቶኛል። የምር ምን እንደምላችሁ አላውቅም። እሷ ስታለቅ ሳያት ምንንጀምቻ ግን አንድ ነገር ማለት ትፈልጋለሁ። ሄሉዬ በጭራሽ ልታለቅሽ አይገባም፣ በጭራሽ በመጀመሪያ እንደው በመብርሃን ብሸሻለሁ ሰውሯ ማርያም ሄጂ ቀኔ። ስለ ሰውሯ ማርያም በጣም ብዙ ታሪክ ሰምቻለሁ፣ በጣም ብዙ ብዙ ማለት ነው። እና እባክሽ ሄሉዬ ሂጂ ኦዲንስን በጣም ብዙ ኦዲየንስ እንደዛ እያለሽ ነበር ቴው ማቴው ባላቅም፣ ግን እባክሽ እባክሽ ሄሉዬ ማልቀስ ምንም መፍትሄ ያመጣ ምንም እና ሂሉ ማለት በጣም ብዙ ችግር ያሳለፈች ልጅ ናት። በጣም ብዙ ውጣ ውረድ ያለባት ልጅ ናት። ስለዚህ እባካችሁ ሌሎቻችሁ ደግሞ አትፈታተኗት። ሌላ ደግሞ እራስሽ ለማንም ማብራራት አይጠበቅብሽም። በአንቺ የተከፋ ጠላትሽ እንጂ ወደድሽ አይደለም። ምንም ሰውን የምትነኪው ነገር የለም ማንንም የሚያደረግሹ ነገር የለም። ስለዚህ እኛ ባልሽ መንገድ ካልሄድሽ ብሎ ደግሞ አንችን የሚቀየ የሚቃወም ሰው ካለ በፍጹም ለእነዚህ ሰዎች ቦታ ትስጭ። ሚያቅ ያቅሻል። በቃ ብቻ ተከታይ ሙያቅሽ አያቅሽም ነው የምር በጣም ነው የከፋኝ። ብቻ ከጎንሽ ከጎንሽትሆን እሷ ትዳብስሽ። ሌላ ምንም ማድረግ አልችልም። የኔ ቆንጆ አይዞሽ፣ ሄሉዬ በጣም ታሰያይ። በቃ ሁሉ ጊዜ እኔ ፊትዋን አነበዋለሁ። ታስታውቃለች ስንሰቅ ራሱ ከላይ ነው ከውስጡ አይደለም። በቃ ክፍት ነው የሚላት ምናምን ነገር ሁሌ ጥርዝዝ እንዳለች ነው የምትመጣው። እና የምታምነው አምላክ እሱ የዳብስሽ፣ ሄሉዬ አይዞሽ። ሁለተኛ ደግሞ እንደ ወተሽ ሚዲያ ላይ ባታለቅሽ ደስ ይለኛል። እባክሽ እባክሽ፣ ደካማ ጎንሽን ለሰው አታሳይ።